መምህር ደረጀ ነጋሽ ስለ አቡነ ሳዊሮስ ተናገሩ። ሲጀምር ኦሮሞ አይደሉም። አቡነ ሳዊሮስ ሲጀምር ኦሮሞ አይደሉም፣ በደም ኦሮሞ አይደሉም። አንዳንዶች ደካሞች፣ አንዳንዶች ሳያውቁ ከኦሮሞ ጋር የሚያያይዙ አሉ። ፍጹም ስህተት ነው። ይሄ የፕሬዚዳንቱ ቤተ እምነት አሁንም ወደ ጎንደር ሄደናል እያሉ ነው። እባክህ፣ እኔ በመንፈስ ጎንደር ጎጃም ልግባ። ጉዳዩ መንፈሳዊ ነው። ሰሜንን አሁን አስለቀቃል። በሰሜን ክልል ላይ የሚሰራ አካል ተረጋግጠዋል። እጅግ አስደንጋጭ የሆነ መረጃ ተደምጧል። ቀሲስ ኃይለመልኮት የሚባሉ በዚሁ በላይቭ ሴሽን ላይ ተገኝተው የኦቲዝም ኮንዲሽን ከሰይጣን ጋር የተያያዘ እንደሆነና በአሜሪካ የሚገኙ ብዙ ሕጻናት በዚህ በኦቲዝም እየተቸገሩ ያሉት በሰይጣን ተይዘው ወይም ከሰይጣን ጋር በተያያዘ ችግር መሆኑን ሲገልጹ ሰምቻለሁ ቀሲስ ዲበኩሉ እውነቱን ገለጡ። መነኮሳት ክፍት ነው ቦታው አሜሪካ ለነሱ ክፍት ነው። የሚፈልጉት ቦታ ላይ አስተዳዳሪ ሆነው መኖር ይችላሉ። ደሞዝ እየተከፈላቸው መኖር ይችላሉ። ግን አልበቃችሁም። በየቀኑ እንደ ግሪክ ጣዖት ልብስ እየቀያየሩ የሚሆኑ አባት፣ እኔ እንኳ ምንም የለኝ፣ እንዲሁም ምንም መኪና እንኳ አልነዳ። ሆምለስ መኪና አለው እዚህ ሀገር የተወዳቸው ቤተሰቦቻችን በዛሬ መረጃችን በስፋት የምንቃኛቸው የምንመለከታቸው ጉዳዮች ናቸው። በቀጥታም ወደ መረጃዎቻችን ወደ ቪዲዮ ማስረጃዎቻችን እናምራ። በስመ አብ ወወልድ በመንፈስ ቅዱስ አህዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኝ ጋይስታለም ቅዱስ ሥላሴ ክብር ምስጋና ይድረሰው። ወላዲ ተቃለ አምላክ አኩራይታ ማሳሪ ተምረት ቅዱስ ተቅዱሳን ንጽህተ ማርያም ጉዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ሰንሰ አሙታን አሰሮ ጣን ሰላም ኮነ ይህ ክርስቶስ ሰላምና ጸጋ ከወላችሁ ጋር ይሁን እያልኩኝ በቀጥታ ወደ መረጃችን እናመራለን። ዛሬም እናንተን ያስተምሯችኋል ይመክሯችኋል ብያሰብኩትን የተለያዩ ቪዲዮ መረጃ ማስረጃዎች ይዤመጥቻለሁ በቅድሚያ እንግዲህ የዲያቆን ዘላለም ታየን እጅግ የሚጠቅም የሚወደድ ምክር ተከታተል፣ እንመለስ። መትጋት ሲጠበቅብን ያለብንን ስንፍና በሙሉ ሰይጣን ላይ ያላካሁ ምን እንዲያደርግልን ነው? አደ እኮ የመጨረሻው ስንፍና ውጤቶች በሙሉ እግዚአብሔር ፍርዱን ሊሰጥ በሚመጣበት ጊዜ ላይ ለሱ እኮ ሰይጣን አሳስቶኝ ነው ልትሉ አትችል። ማን እንዳሳሳተ ልብን እና ኩላሊትን ይመረምራል እግዚአብሔር ስንፍናህን በትጋት ስንፍናህን በእግዚአብሔር ኃይል ለመወጣትና ለማለፍ ካንተ ጋር አብሮ እግዚአብሔር እንዳለ እያመንክ መስራት አለብህ። ያንን ስንፍናህን ግን ማለፍ እየቻልክ ስንፍናው ተስማምቶ ተቀመጠ ማድረግ እየቻልክ አይቺም ትሻለኛለች እኮ እያልክ አርፈህ ይሄማ ሰይጣን ነው የምትል ከሆነ እንደዚህ መነኩሴ ላትባልበት የምችልበት እኮ የፍርድ ቀን የለም። በፍርድ ቀን እሱ ሰረን ያላቀውም ቢለስ ደስ የሚያሰኝ ምክር ነው። ወንድማችን ዲያቆን ዘላለም ታዬ ያስተላለፈልን። መሰረት ደፋር እናውቃቸኋት። አትሌት መሰረት እመቤታችን የቅድስት ድንግል ማርያምን ስለ አድኖ በሆነ ጊዜ የዛወጣችው በታሪክ ማይረሳ በትውልድ ሁሉ የሚመላለስ ድንቅ የእመቤታችንን ምስክርነት እንዲህ ስትል ሰጠች። ተካትልንመለስ መቤቴ ማርያምን ምስል ሰጥሻለሁ፣ ካሸነፍሽ ታወጫታለሽ አለኝ። እውነት ለመናገር ሁሌም ነው የምናገረው አደርጋት አለው ማውጣቱ ላይ ግን ብዙም አልነበርኩ። ከዛ ብቻ እንደፈለግሽ ግን አውጫት አለኝ። ምስሏን ይዤ ሄድኩኝ። የመጨረሻው ጭንቁ ሰዓት ሲደርስ ግን አስታውሳለሁ፣ ከቀኑ ስድስት ሰዓት አካባቢ ነበር ምሳ ከበላ በኋላ ቅጥሯን መስፋት የጀመርኩትና፣ ያ ኦሎምፒክ ላይ በጣም ትፈሪያለሽ ነርቨስ ትሆኛለሽ ስትረስ አለው በጣም የሀገር ውድድር ስለሆነ ልክ ቁጥሯን መስፋት ሲጀምር በቃ ዛሬ እንዳወጣሽ አውጭኝ አልኳት። ካላወጣሽኝ ግን እኔ ብቻ ነኝ በደረቴ ውስጥ እንዳለሽ የማውቀው እንዳወጣሽ አውጭኝ አልኳት። በሚገርምሽ ሁኔታ ግን በትክክል አውጥታኛለች። ውድድሩ በጣም ከባድ ነበረ በጣም ከባድ ከባድ ነበር። እኔ በ2019 ላይ አካባቢ አንዳንድ ጊዜ መንገራገጭ ነገሮች ነበሩ። በዛም አመት የበጋዎቹ ውድድር ላይ ትንሽ ወረድ የማለቱ ነገር ነበር እና ኮንፍደንስ ትንሽ ሉዝ አድርጌ ነበረ። ግን ጥሩ ትሬኒንግ ሰርቻለሁ። ግን አሸንፍ ይሆን የሚለው ነገር በውስጤ ነበር እና የእመቤቴ ማርያም ተአምር ተገለጸ። እውነት ለመናገር ነው ምነግርሽ የተወሰነ ዙር ሲቀር በጣም ደክሞኝ ነበር። በጣም ሀይለኛ ኬክ እየተደረገ ነበር ውድድሩ ላይ፣ በጣም በቃ የሆነ ለመቅረት ለመሄድም የምትዩ እንግዲህ እንደወደድ ካልኩኝ እየሮጥኩኝ ያው ያቺን ሞመንት ያቺኛዋን የነበረችዋን ጊዜና ቅጽበት የሚዘነጋ ሰው ያለ አይመስለኝም። በጣም የሚደነቅ ነው። መቤታችን ያወጣችበት ዓለም የመቤታችን ነገር ያየበት ነው። እንግዲህ ከሰሞኑም አንድ አትሌት እንደዚህ ያሳይቻቸዋለው የምስለ ፍቁር ወልዳን ይዘውታል። ኦርቶዶክስያን ገና ሲገቡ እነ ቀኔሳን እነ ኃይሌን ጨምሮ አማትቦ ነው የሚገቡት። ክርስትና ያለባት ሀገር ስለሆነች ክርስትናን የምንሰብክበት አስደናቂው ነገር ነው። በጣም ደስ የሚል የሚጎደድ ነው። ዲያቆኒ ነው ከይል እንዲህ ይለናል። ለምንድን ነው እግዚአብሔር መደበቅ የፈለገው ቅዱሳን መላእክቱን እየተደበቀ እየተገለጠ እንዲስቱ ፈልጎ አይደለም። ቅዱስ አመላእክት ነጻ ፈቃድ አላቸው። እንደ ሰው ሲፈጠሩ የመወሰን አንድ ነገር የማድረግ ያለማድረግ ፍላጎት አላቸው። ፍላጎት ብቻ ሳይሆን በዛ ፍላጎት መሰረት አክት ማድረግ ይችላሉ። አሁን እኛ ምንም ነገር ስናደርግ ኃጢአትም የምንሰራው ጽድቅም የምንሰራው መርጠን ነው። እግዚአብሔርንም ስናመልከው ፈልገን ነው ወደን ነው። ስለዚህ ቅዱስ አመላእክት ነጻ ፈቃድ ያላቸው ሆኖ ነው የተፈጠሩት። ለምሳሌ የቅዱሳን መላእክት ታሪክ ሲተረክ እግዚአብሔር በመጀመሪያው ሰዓተ ሌሊት በስነ ፍጥረት ትምህርት ከፈጠራቸው በኋላ ተሰወራቸው። ከዛ በኋላ አምላካችን ማን ነው ብለው ፈልገው አገኙት ነው አደለ? በታሪክ የምንሰማው ለምንድን ነው እግዚአብሔር መደበቅ የፈለገው? ቅዱሳን መላእክቱን እየተደበቀ እየተገለጠ እንዲስቱ ፈልጎ አደለም። አሁን እኛ ስንፈጠር ገና ስንወለድ እግዚአብሔርን እስካሁን አላየ ነው፣ ግን ፈልገን አምነነው ነው የምንከተለው ይህንን እድል እግዚአብሔር ለቅዱሳን መላእክቱን መስጠት ፈልጓል፣ ለሰው ልጅ የሰጠውን ሳያዩ የማመን እድል በነፃነት። ምክንያቱም እግዚአብሔርን በመለኮታዊ ብርሃኑ እያበራብህ እያየኸው አላምንህም ልትለው አትችልም። ስለዚህ ቅዱሳን መላእክትን ገና ሲፈጥር መጀመሪያ የሰጣቸው እድል በተሰጣቸው ነፃ ፈቃድ አስበው መርምረው አምላካቸውን ፈልገው እንዲያገኙ ነው። ልክ አብርሃም የፀሐይ አምላክ ተናገረኝ ብሎ ፈልጎ እንዳገኘው፣ ብዙዎች እንዳገኙት መላእክትም ይሄ እድል እንዲሰጣቸው እግዚአብሔር ተሰወራቸው ማለት ነው እንጂ ገና እንደፈጠረ በመለኮታዊ ባህሪው ቢገለጥ ኖሮ ፈርተው ያምኑበት ነበር። እምነታቸው ከነጻነት ውጪ በፍርሃት የመጣ እምነት ይሆናል ማለት ነው። ስለዚህ ቅዱሳን መላእክት ነጻ ፈቃድ ስለነበራቸው ያመኑ የፈለጉት እንደነ ቅዱስ ገብርኤል ንቁም በበህላዊ እስከንረክቦ ለአምላክ ጌታችን እስክናገኝ እንጽና ያሉአሉ። እኔ አምላክ ነኝ አለ ሰይጣን እና ሰራዊቱ። በዛ መሰረት ነው እንግዲህ ከፍ አድርጎ ራሱን በማየቱ የወደቀው ማለት ነው። ስለዚህ ቅዱሳን መላእክት ነፃ ፈቃድ እንዳላቸው የሚያሳየው መጀመሪያው ሰይጣን መኖሩ። ነፃነት ባይኖራቸው ኖሮ ሰይጣን ክዶ መውጣት አይችልም ነበር። እግዚአብሔር ካለው ውጪ የማሰብ የማድረግ መብት ከሌላቸው የታሰሩ የተቆለፈባቸው ፍጥረታት ናቸው የሚሆኑት መላእክት ማለት ነው። ስለዚህ እግዚአብሔር ልክ ለሰው ልጅ እንደሰጠው ማሰቢያ ጭንቅላት አእምሮ ሲሰጥ እንደሰጠው ነፃነት እኛም ግዕዛን ተሰጥቶናል። ማን ነው መላእክትም ግዕዛን አላቸው፣ ነፃነት አላቸው ማለት ነው። በዚህ መሰረት ቅዱሳን መላእክት መርጠውት ነው የተከተሉት። እግዚአብሔር እነ ሚካኤል እነ ገብርኤል መርጠውት ነው የተከተሉት። የወደቁት መላእክት መርጠውት ነው መርጠው የወደቁት ወይም እግዚአብሔርን የካዱት ማለት ነው። አለቅነታቸውን ያልጠበቁ መላእክት ይላቸዋል ይሁዳ በመልእክቱ። ስለዚህ የመጀመሪያው የመላእክት ነጻ ፈቃድ በጣም ማወቅ ያስፈልጋል። ሁለተኛው ቅዱሳን መላእክት ምንላቸው እነ ሚካኤል እነ ገብርኤል አሁን ሊወድቁ ስለ ቅዱሳን መላእክት ዲያቆን ሄኖክ ኃይሌ ነው ያሳወቀ። ወደ ሌላኛው ወደ ፕሬዚዳንት ቤተ እምነት እንምጣ። እንግዲህ እነዚህ ሰዎች አለቅ ብለውናል። አሁን ደግሞ ጎንደር ምናምን ሰሜን እያለ ደግሞ ያው እያስጨዋቸው ይገኛል። ንካተልና እንመለሳለን። ለማንኛውም ባክኔ በመንፈስ ጎንደር ጎጃም ልግባ። ጉዳዩ መንፈሳዊ ነው። ሰሜንን አሁን አስለቀቃል። በሰሜን ክልል ላይ የሚሰራ አካልን ትረጋግጠዋል። ዘንድሆን እረጋግጠዋል። መተቱን አፈራርሷል። ደም አፋሳሹን ገለሁ፣ አቃጥለዋለሁ። ኧረ በቃ ይሂድ። ከማታ አገር እየፈታው ነው፣ ከተማ እየፈታው ነው። በዛ ከተማ በዛ ክልል ላይ ያለ የደብተራ የጠቆላ የአስማት አሰራር ላይ ከጀፔስ ከቦሌ እሳት መድገም አይጠበቅብኝም። የተናገረውን ነገር እንግዲህ በሙሉ ሰምታችኋል። በጣም የሚያሳዝነው ነገር በክልል ደረጃ ነው። አሁን ደግሞ እንግዲህ ነቀፌታው ያው እዛ አካባቢ ላይ ያው ኦርቶዶክስ ይበዛል እንደሚታወቀው። ደብተራ ብለው የሚገልጹት ማንን እንደሆነ ሁላችንም እናውቃለን። ዘንዶ ብሎ የሚገልጸው እንግዲህ ማንን እንደሆነ እናውቃለን። በጣም ነው እኮ የሚገርመው አንድ ሰው በመንፈስ ተይዞ ከዛ አካባቢ ቢመጣ ያንን የአካባቢ ሰሜን ክልል ብሎ ጠቅሶ አካባቢው ላይ ያለው ዘንዶ በጣም ብዙ ሚሊዮን ሕዝብ የሚኖርበት ቦታ እኮ ነው። ሰዎችን ባሉበት አካባቢ በሚኖሩበት አካባቢ ላይ እዛ ቦታ ላይ ዘንዶ አለ፣ ደብተራው እንደዚህ ነው። በጣም ብዙ ክርስቲያኖች ስለሚበዙ እነሱን አታክ ማድረግ በጣም የሚያሳዝን ነው። ሰዎች የፈለጉትን ነገር መናገር ይችላሉ። በዚህ ጊዜ የፈለጉትን ነገር ይናገራሉ። ማንም የሚናገራቸው የለም። እኛ ግን እንደዚያ ነው። በጣም ያሳዝናል። ምን እናደርጋለን? እንግዲህ ያው በቻልነው ማጋራት ነው። ቪዲዮ እያጋራን ነው የምናየው። አዲስ ነገር ስለሌለ ማንም ቤተረሳ ቅዱሳንም መናገር ኦርቶዶክስ ተዋህዶ ቤተክርስቲያናችንን መናገር ሁሉም እንደፈለገው እያደረገ ስለሆነ ምንም የምንለው ነገር የለም የጊዜ ጉዳይ ነው ብለን ብናልፈው የተሻለ ነው ይልቅ ወደኛ ቤት ልምጣ ትንሽ ቅር ያሰኘኝና አንድ ቪዲዮ ላሳያችሁ እነ ፍልፍሉ ናቸው ኮሜዲያን ናቸው በቤተ መቅደሱ ደግሞ ታቦተ ህግ ወጥቷል ንግስ ይመስለኛል የተፈለጉበት ምናልባት ያው ገቢ ማሰባሰቢያ ነው የተለየ አዲስ ነገር የለው እና አውደ ምህረቱ ላይ ቀልድ እንዲቀልዱ አደረጉ። እነ ፍልፍሉ ምንም ጥፋት የለባቸውም። የታጀዙትን እነሱ ለራሳቸው ይህን አድርገን የበረከት ስራ የጽድቅ ስራ ሰራ ብለው አስበው ነው የሚሆነው። በፍጹም ቅንነትና ቀናነት ነው ይህን እንዳደረጉ የሚሰማኝ እንደዛ ነው። አዘጋጁ የደብሮ አስተዳደር አለቃው ምናምን ስብከተ ወንጌል የሚባሉት ኮሚቴዎች፣ አጠቃላይ ያደረጉት ነገር ነው ሊጠየቁ ይገባል። ምንድን ነው እሱም? ታምረኛ ንቡቅ ቅዱስ ሚካኤል ቤተክርስቲያን የሚል ነው ኮሚዲ ያቀረቡ ዓለማዊ ስራ እነሱ ዓለማዊ ነገራቸውን ሰርተው ገንዘብ የሚያገኙበትን ቀልድ ታቦተ ሕጉ ወጥቶ በአውደ ምህረቱ የእግዚአብሔር ስም የተጠቀሰ የሚነገርበት ቀልድ ሲያስቀልዱ ነበር። የሚፈልጉት ገንዘብና ገንዘብ እንጂ የቤተ ክርስቲያን ክብር ልዕልና የአባቶች አይደለም። ይህ የቀኖና ስርዓት የሚባለው ትውፊት እንኳን ሁ ቀጣይ ዘፋኝም ሊያመጡ ይችላሉ። ይህን ቪዲዮ ላሳያቸው። አንተ እንዴት ነህ እንዴ? አንተ ተስማምቶ የለ እንዴ? ይሄ አሜሪካ የሰው ገራዥ ማለት እኮ ነው። ተስማምቷል። እንግዲህ አሁን የአሜሪካን ሀገር ደርሼ ያው ስንት ጊዜ ሆነኝ ከሄድኩ ወደ 10 ዓመት ሆነኝ አይደል? ከ10 ዓመት በኋላ ነው እንግዲህ የመጣሁት። ብዙ ነገር ተቀይሯል። በጣም ይገርማል። አዎ ሁሉም ነገር ተለዋውጧል። እንደምታየው እያማረ ነው። ቆንጆ ነው። እንዴት ናችሁ እናንተ እንዳላችሁ ናችሁ። አዎ ያው ኔው እዛው ፊት ለፊት ሰፈር ድንጋይ ላይ እንደምታየው ድንጋዩ ጎድጉዷል። እዛ ቆጭ ብያለሁ። በጣም ይገርማል። እንደዛው ነው በቃ። ያው እንደዛው ነው በቃ። ስራ ያስክ አያ ለያስኩ ምን ይካል ምን ነው ትምህርት ላይ ነው? አዎ እዛው ትምህርት ላይ ነኝ። እስካሁን እየተማርክ? እየተማርኩ ነው። ምን ዩኒቨርሲቲ? አራ አይደለም። ስንተኛ ክፍል? ሶስት ኦዴ ድሮኔ ወደ አሜሪካ ሲሄድም ሶስተኛ ነበርክ አሁንም ሶስተኛ አዎ አሁንም ሶስተኛ ለምን ሶስተኛ ክፍልን ቤተሰቦቼ ትምህርት ቤት አላልፍ ብዬ ሳስቸግር ለሶስተኛ ክፍል ጉድ ፈቻ ሰጡኝ እዛው አሳድጉት ምን ማለት ነው በቃ የአስረኛ አመት የሶስተኛ ክፍል ተማሪ ነው በጣም ይገርማል አሁንም ያው እንግዲህ ከአሜሪካ መጥቻለው አግብቼ ሊሄድ ነው እሳይ እየመጣችሁ ውሰዷቸው እና ያው የት የት ነበር? ብዙ ስቴቶች ነበርኩኝ። ሎስ አንጀለስ ነበርኩ። በላው እሱንም። አይ አንተ ከምግብ ጋር ነው። ካሊፎርኒያ ነበርኩኝ። በተለይ ብዙ ጊዜ ዲሲ ነበርኩኝ። በስመ አብ ዲሲ ትልቅ ነች። ኦ ኢትስ ቢግ ሲቲ ትልቅ ትልቅ ናት። ከበሻሌ ይበልጣል እንደው እና እዛ ነበርኩኝ። ለማንኛውም አሁን አግብቼ ሊሄድ ነው። ሰርጉ በቅርቡ ይደገሳል። እናቴም አሁን ቤተ ክርስቲያን ነች ያለችው። ትመጣለች አንዳንድ ነገር ይላችሁ። ልምጣ ጠብቁኝ። እሺ እሺ እሺ። መኪና እያየ የአዲስ አበባ መኪና ቴክስት ሆኗል። እየጠለፈ ሰውን አታ እንደዛ ቀጫጫ እንግዲህ እነሱ ጥፋት የለባቸውም። ምንድን ለመናገር ለምናገር ነው ያደረጉት ታቦተ ጎቷል እየተቀለደ ነው። የተሳቀ ነው። በመኑም ምን ሀባታ ታቦትን የሚያዙ ካህን ጸሎች ሰው ሊሰቁ ይችላል። ምክንያቱም ስጋ ለባሽ ስለሆኑ እዛ ጋር ያለውም አስተዳዳሪዎችም ምናምን ሳቅ ነው ይዘዋል። በአንድ ወቅት እንደውም መጋቢ አዲስ ኢንጂነር ነቃ ጥበብ ከፍ ያለው ወይም ምናልባት አንድ ቀን አሰሚማቸናል። እኛ እዚህ ቤተ ክርስቲያን የምንጠራችው ልናስቃችው አይደለም በክርስቶስ መከራ ልናስቃያችሁ እንጂ ያሉ ስብከት እዚህ ይለኛል። እዚህ ቤተ ክርስቲያን የጥረናችሁ ልናስቃያችሁ ነው በዚህ አውደ ምረት ፊት የክርስቶስን መከራ ሞት ለእናንተ ልንናገር በዚህ በክርስቶስ ሞት በክርስቶስ ደም በክርስቶስ እሾ ልንወጋችው ነው ልናሰቃያችው ነው እንእናንተ ልናዝናና አይደለም እዚህ አውደ ምረት ላይ የምንቆመው ብለው ያስተማሩት ይለኛል። የአሁኖቹን ያቸው ገንዘብ ይገኝ እንጂ ዘፋኝ ዘፋኝ ያመጣሉ። ቃል በቃልነገራቸሁ ታያላችሁ። ለማየት ያቃል አርቲስት ያመጣሉ። የፈለጉትን ያመጣሉ። ማስታወቂያ ያሰራሉ ገንዘብ ነው እቅዳቸው በታድሶ መናፍቃን የወደቀ ይሁን አይሆን ግድ የላቸውም። እና እንዴት አይነት ነገር ላይ እንደደረስን እግዚአብሔር ይታርቀን ሌላ ምንም የምለው ነገር የለም እንዳውም እንዲህ አይነት አስተዳዳሪዎች ናቸው አሁን ላሳያቸው ቀሲስ ዲበኩሉ የሚያወጣው ሰው አንድ አባት አለው ነውረኛ የሆኑ አሁን ዲሲ ነው ካሊፎርኒያ የት እንደሆነ ያለ አንድ አስተዳዳሪ ባ አለ እንዲህ ገንዘብ የሚመጥ ማለት ነው። አሜሪካ እየኖረ ሰው ከኢትዮጵያ ብር ይቀበላል። አባት ልብ አድርጎ እኔ እንኳ የማስተዳድራት ደብራለች መነኮሳት ክፍት ነው ቦታው አሜሪካ ለነሱ ክፍት ነው። የሚፈልጉት ቦታ ላይ አስተዳዳሪ ሆነው መኖር ይችላሉ። ደሞዝ እየተከፈላቸው መኖር ይችላሉ። ግን አልበቃቸውም። በየቀኑ እንደ ግሪክ ጣዖት ልብስ እየቀያየሩ የሚወሉ አባት እኔ እንኳን ምንም የለኝ እንዲሁ ምንም። እኔ መኪና እንኳን አልነዳ። ሆምለስ መኪና አለው እዚህ ሀገር ባይዞዌ፣ ሆምለሶች መንገድ ላይ ብትሄዱ መኪና አላቸው። አሜሪካ ሀገር መኪና ግን ይሄ ኢትዮጵያ ያለው ሰው ይመስለዋል። የእውነት ይመስላል። አንዱ ልብሳቸው መኪና ይገዛል። ባይዞዌ ሲሬስሊ ለምነግራቸው ደም ነግራቸው ዩዝድ የሆነ መኪና በሁለት ሺህ በአንድ ሺህ እዚህ ሀገር ይሸጣል መኪና እኔ እኮ እንዴት ነው ግን የሚያዩ እንዴ? እንዴት ነው ሶስት ልጅ የወለደ ቅድም እኮ ማን ነበሩ? እዝዋዩ ሊቀ ዲያቆን ነበርኩኝ ያን ጊዜ ያሉት ማን ነበሩ? ቀሲስ ሉቃስ ልጃቸውን፣ የግርማን ልጅ የመጀመሪያ ልጃቸውን ያውቃሉ፣ ሁለተኛውንም ያውቃሉ። ሁለተኛ የመጀመሪያዋ አስመራ የወለዷት አለች ቃሊቲ፣ ሌላ ልጅ አለ። ህዝቡ ያውቃል። በነገራችን ላይ ቀሲስ ከሌላ ሰው ማለት ነው። ልብ አድርጎ ከሶስት ሴት ከሶስት ሴት ከሦስት ሴት የወለደ ሰው ቄስ ነኝ ብሎ ሲያጠምቅ፣ እንዲሁም እንድንቀበል ራሱ መጠየቅ እንዴት ይሆናል? እኔ የሚገርመኝ ነገር ፍቅረ ኢየሱስ እኔ በጣም እኔ እውነት ሰው ነቅቷል። ተውት ነቅቷል የሚለውን ይህን ሁሉ አድርገው እኮ የሚከላከልላቸው እኮ ሰው እኮ አለ። እኔ እኮ በምን ቋንቋ ብንናገር ነው ህዝባችንን ግን የምናነቀው? ቀሲስ ሳሙኤል ኢትዮጵያ ቤተሰብ ላይ ሰንታመት ብሎ ሲቀሆነ የኖሩት ሰው አልነቀም። ገና ተዘርፎ ራቆቱን ሲመጣ ነው፣ በኋላ እኛ ጋር መጥቶ የሚያለቃቀስ እንደው በቤተ ክርስቲያን ከሌላ ሴት ልጅ ወልዶ ቀና ብሎ መሄድ እንደው ራሱ እኮ መድረስ እኮ ማለት እኮ ይሄ እኮ እኮ ይቻላል እኮ መተደበቁ በቃ ተደበቁ፣ አትሊስት ተደበቁ። እስኪ በቃ እኛ እኔ ኡነቴን ነው ቢደበቁ እኔ ይሄንን በቃ ኃጢአት የግለሰብ ኃጢአት የማጋለጥ እንትን የለኝም። ምክንያቱም ፐርሰናል የሆኑ ነገሮችን አውጥቶ መውቀስ በጣም የምቃወም ሰው ነው። ባይዘው ፐርሰናል ሲንን አምጥቶ ሰዎችን መክሰስ ተገቢ አይደለም ብያ ምን አለውኝ። ይሄ ግን የቤተ ክርስቲያን ጉዳይ ነው። ሶ ልብ አድርጉ። ደብረ ሰላም ኢየሱስ ቤተ ክርስቲያን ነበሩ። እዚያ ከቦርዱ ጋር ሲጣሉ፣ ከዚያ ተቀየሩ፣ ሌላ ቦታ ገቡ፣ ይህን ቤተ ክርስቲያን መሰረቱ ከመሠረቱ ዋለ ሳንሆዜ ገቡ። ከሳንሆዜ በመኪናቸው ታቦቱን ጭነው ሳክራሚንቶ ገቡ። ሌላ ሲቲ ማለት ነው። ሌት ሚ ዋን ዋን ሰከንድ ዋን ሰከንድ ሳንሆዜ ሳንሆዜ ቆያ አንዴ። እንግዲህ ይታያችሁ የቤተ ክርስቲያን አስተዳዳሪ ነን የሚሉት ናቸው እንዴ! የቤተ ክርስቲያን ዋጋ የሚያስከፍሉት ምእመናን፣ በሀገር ውጭ ያላችሁ በተለይ ይሄም ተጠንቀቁ፣ እንጠንቀቅ፣ መርምሩ፣ ፈትሹ፣ በቃ እንጠብቅ። አሁን አብዛኛው ለቤተ ክርስቲያን የሚቆም ሳይሆን ቤተ ክርስቲያን ውስጥ ሆነ ቤተ ክርስቲያን የሚወጋ ነው። አፍኒንና ፊንሃ ሲሆኑ በዝተዋል። በቤተ መቅደሱ ያሉ ማለት ነው። እንመርምር፣ እንጠንቀቅ፣ እንመልከት። ሌላ አንድ በመንፈሳዊ ስም የተሰጠ አስደንጋጭና አሳፋሪ መልእክትን እናስደምጥ እና አንድ የህክምና ባለሙያ ከኦቲዝም ጋር በተገናኘ አጥማቂንን የሚሉቱ የሆኑ ነገር ተናግረው ለዛ ምስክርነት መልስ እየሰጠ ነው። በጣም ደንግጦ ነው ማለት ነው። እስኪ በፍጹም ቅንነት ስሙት ይህንን መረጃ ሰላም ጤና ይስጥልኝ ውድ ኢትዮጵያውያን፣ እንደምንሰንብታችኋል። ለዛሬ ትንሽ ጆሮ ጭው የሚያደርግ ኢንፎርሜሽን ወደ እናንተ ይዤ ተመልሼ ያለው ነገሩ ትንሽ ሲሪየስ ስለሆነ እስከ መጨረሻው ድረስ ሁላችሁ የምትከታተሉት በጣም ደስ ይለኛል። እንግዲህ ትናንትና በአንድ ላይፍ ሴሽን ላይ አንድ የሃይማኖት መምህር ነኝ የሚሉ አባት ቀሲስ ሀይለመልኮት የሚባሉ በዚሁ በላይቭ ሴሽን ላይ ተገኝተው የኦቲዝም ኮንዲሽን ከሰይጣን ጋር የተያያዘ እንደሆነና በአሜሪካ የሚገኙ ብዙ ህጻናት በዚህ በኦቲዝም እየተቸገሩ ያሉት በሰይጣን ተይዘው ወይም ከሰይጣን ጋር በተያያዘ ችግር መሆኑን ሲገልጹ ሰምቻለሁ ይሄን አስተያየት ለመስጠት የተገደድኩት አንደኛ እንደ ኦርቶዶክስ ተዋህዶ እምነት ተከታይ እንደመሆኔ ሁለተኛም እንደ ሕክምና ባለሙያነቴ ሙያዊ ግዴታም የሞራልም ግዴታ አለብኝ ብዬ ስላሰብኩ ነው። እና ይሄ በጣም የሚያስደነግጥ በጣም የሚያሳዝንና የሚያሳፍርም ትምህርት ነው። ምክንያቱም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንደዚህ አይነት ትምህርት የላትም። ከየት እንዳመጡ የምናውቀው ነገር የለም። ሁለተኛ ነገር ደግሞ የዚህ የኦቲዝም ችግር ያለባቸው ህጻናት እንኳን እንደዚህ ተብሎ አይደለም። ይሄም ሳይባል በብዙ የማህበረሰብ ክፍል ከፍተኛ መድሎ እና መገለል እንደሚደርስባቸው ይታወቃል። በዚህም ምክንያት ወላጆቻቸው እጅግ በእንግልት በተለይም ደግሞ እናቶቻቸው በብዙ እንግልትና ስቃይ ሐዘን እንደሚያሳድጓቸውና እንደሚንከባከቧቸው ይታወቃል። እና ሁላችንም በምንችለው በየሙያችን የምንችለውን ሁሉ በማህበረሰቡ ግንዛቤ ለመፍጠር የዚህ አይነት ችግር ያለባቸው ልጆች የሚገባቸውን እርዳታና እንክብካቤ በሃይማኖት ስፍራም በትምህርት ቤትም በሶሻልም በሶሳይቲውም መካከል ወይም በማህበረሰቡ መካከልም ልዩ እንክብካቤ ልዩ ፍቅር እንዲያገኙ የበኩላችንን እየለፋንና እየጣርን ባለንበት ሁኔታ እንዲህ አይ ለ ወፍ ዘራሽ የሆነ ምንጩ የማይታወቅ ትምህርት ከየት እንደመጣ የማይታወቅ ሰውን ብሬን ዋሽ በማድረግ በሃይማኖት ስም የሚተላለፍ እና የሚቀለድ በተለይ ኃላፊነት የጎደለው ሬክለስ የሆነ ሜሴጅ ስለሆነ አይቼና ሰምቼ ለማለፍ ትንሽ ሞራሊ ህሊናዬ ሊቀበለው አልቻለም። ስለዚህ ማንም ሰው እነዚህ ሰዎች በጣም ብዙ ደጋፊዎች እንዳሏቸው ይታወቃል። በሀሰተኛ አጥማቂያን ዙሪያ ቤተክርስቲያን ብዙ ትምህርትን ታስተምራለች የቤተ ክርስቲያን መምህራን እየደከሙ ና እየለፉ ነው ያሉት እነዚህን ሰዎች የሚደግፉ በሚሊዮኖች የሚቆጠሩ እንዳሉ አውቃለሁ መብታቸው ነው ምክንያቱም ጌታ ራሱ ለሁላችንም የሰው ልጅ ሲፈጠር ነፃ ፈቃድ በራሱ አይቶ ለክቶ የመወሰን ነፃ ፈቃድ ስላለው ማንንም እገሌን ተከተል እገሌና አትከተል የሚል አቋም የለኝም ነገር ግን እነዚህ ሰዎች በሃይማኖት ስም የቤተክርስቲያንን መስቀል ይዘው ወንጌልን መነሻ ያደረጉ አስመስለው እንደዚህ አይነት ምንጩ የማይታወቅ ኢ ክርስቲያናዊ የሆነ ስብከትና ትምህርት ሲያስተላልፉ ግን ዝም ለማለት ሞራሌ ስላልፈቀደልኝ ነው። ይሄንን እንግዲህ እንደሚያርሙና እንደሚያስተካክሉ ተስፋ አደርጋለሁ። ካልሆነ ግን ማህበረሰባችን ሊነቃ ይገባል። ኦቲዝም በምንም አይነት ሁኔታ በሰይጣን ከመያዝ ጋር ወይም ከርኩስ መንፈስ ጋር የሚያያዝ አይደለም። የኦቲስቲክ የሆኑ ልጆች ብዙ እርዳታ፣ ብዙ እንክብካቤ ከልጅነታቸው ጀምሮ ካገኙ ራሳቸውን መርዳት የሚችሉ ከራሳቸውም አልፎ ለማህበረሰብም ለወገንም ለሀገርም መትረፍ የሚችሉ ድንቅ የሆኑ ልጆች ስለሆኑ ወላጆቻቸውን ማገዝ መደገፍ ይገባናል። በመንፈሳዊ ቦታ ያለን ሰዎች በፍጹም ፍቅርና እንክብካቤ ወላጆቻቸው እነዚህ ልጆች ወደ ቤተ ክርስቲያን፣ ወደ መስጊድ፣ ወደ ፕሮቴስታንት የእምነት ተቋማት ይዘው ሲመጡ በፍቅር ልንቀበላቸውና እኛም ከወላጆቻቸው ኩል ተቀብለን ልንንከባከባቸው፣ ልናሳድጋቸው፣ ልንረዳቸው ይገባል ለማለት ነው። ይሄን መልእክት ያስተላለፉት ግለሰብ ይሄንን የተሳሳተ ምንጭም የማይታወቅና ኃላፊነት የጎደለውን መልእክት ያስተካክሉታል ብዬ ተስፋ አደርጋለሁ። እናንተ ግን ማህበረሰቡን በማንቃት ከጎናችን እንድትቆሙ አደራ ጭምር ለማለት ነው። ወደ መጨረሻ መረጃችን እናምራ። ምክንያቱም በዚህ ላይ ብዙ በተንተኑ ጥሩ ሆኖ ስላላገኙት ማለት ነው። እንድናደምጥ የምወደው ከአቡነ ሳዊሮስ ጋር የተገናኘውን መረጃ ነው። እሱም መምህር ደረጀ ነጋሽ ዘወይንዬ አቡነ ሳዊሮስን እኛ ያዘንባቸው በሰሩ ስራ እንጂ ከብሔራቸው ጋር አገናኝተን አይደለም ብለዋል። ብጹእ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው መሾማቸው ይታወሳል። ተከታትለን እንመለስ። ሲጀምር ኦሮሞ አይደሉም አቡነ ሳዊሮስ፣ ሲጀምር ኦሮሞ አይደሉም በደም ኦሮሞ አይደሉም። አንዳንዶች ደካሞች አንዳንዶች ሳያውቁ ከኦሮሞ ጋር የሚያያይዙ አሉ። ፍጹም ስህተት ነው። ይሄ የዋሁን የኦሮሞን ህዝብ መጠቀሚያ ለማድረግ መሳሪያ ለማድረግ የሚሮጡ አሉ። የኦሮሞን ማሊያን የለበሱት ሸፋን ነው የሆነው። እኛ ኮ ቀድሞ ከሳቸው ጋር አብረን ነበር። በእጃቸው እያጎረሱን ወሊሶ ድረስ እየሄድን በአንድ አውደ ምህረት እያገለገልን ከ በፍቅር የምንዋደር ነበርን። አቋማቸው ሲቀየር ዘረኛ ሲሆኑ ቤተ ክርስቲያንን ሲጎዱን የተቃወምናቸው እሳቸው ያኔ እንዲመረጡ እኛም በምንችለው አቅም እሳቸው ይመረጡ ስንል ነበረ፣ ልክ አቡነ አብርሃም ይመረጡ እንዳልን። ነገር ግን አካሄዳቸው ትክክል ባልሆነበት ሰዓት ማንም ይሁን ማን ከቤተክርስቲያን የሚበልጥ ስለሌለ እንቃወማለን። ለዚህ ሁሉ ትውልድ መጥፋት፣ ለዚህ ሁሉ ደም መፍሰስ፣ ቤተ ክርስቲያን መደፈር፣ ለህዝቡ ጥቁር መልበስ ተጠያቂ የሆኑትን ስለመረጣችሁ አሁንም እንቃወማለን። በእናንተ ላይ ተስፋ እንድንቆርጥ አድርጋችኋል። በህይወት ዘመናችን ተስፋ ቆርጠን አናቅም። የተወዳችሁ ቤተሰቦቻችን ሀሳብና ሴቶቻችሁን በነጻነት አስቀምጡልን እያልን ጨረስን። የዛሬ ምርጫችን ይህን ይመስላል። ወንድማችሁ ልዑል መብራቱ ነኝ። ያሮሴ እናንተ የሚኛም ነው። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ፣ አንድ አምላክ አሜን።